ወንድ ከሆናችሁ በሙቋስ ታጥባችሁ አትሞክሯቸውም ነበር። እንደዚሁ ኑት በሙቋስ ስላልታጠቡ ብቻ ነው። እናቴ እኔ ሲጀመር እናቴ ተው ከዚህ በኋላ ማለት ነው ስራ ፈትችን ያርሰናል እንጨዋታ ስቋጥር አድርገኝ እንቅልፊን ብተኛስ ሲጀመር በስልክ ደውለ ና ዛሬ ምን እንደሚፈጠር አይታወቅም አትሌቲኮ ማድሪድ ነው ብለ ቁጭ ያደረገኝ ጓደኛዬ። ኧረ ይሄንን ብለ እኔ ልተኛበት በቃ እናቴ ተው ከዚህ በኋላ ነው ያልኳጥር ጨዋታ ቢሸነፉ ራሱ ከፍላሽ እስኮር አይቼ ነው። ከዚህ በኋላ ቪዲዮ ራሱ እንሰራው፣ ሀቢቢ ጭራ ቋጥቅ ይልሃል። ምንም ወግ አልፈልግም። ካጠገብህ ያለውን ሰው ነካ አድርግና አርሰናል ዋንጫ ያነሳል በለው። ሀቢቢ ኮራ ቀብረር ብለህ ማለት ነው። እና ምንድን ነው ያልኩ ከሰዓታት ቀደም ብይ በሜዳችን አትሌቲኮ ማድሪድን መትተን እናፈራርሰዋለን ብዬ ነበር። ይሄው አፈራርሰነዋል፣ እንዳይነሱ አድርገን ማለት ታሪክ ነው የሰራንባቸው። አይንክ አንድ ወን ታርጌት ትመስለኝ እሱም ያው ግዴታ ስለሆነ ማለት ነው። አሁን ኖርማል ነው ባይዞ። ከዚህ በኋላ ሂደው ሙቅ ሸዋር ምናምን መውሰድ ይችላሉ ነው ምን። አንተ ባይዞ አርሰናል ደጋፊ ሳትሆን እንዳትሞት ቢ እኔ በቁም ነገር እና ምን አይነት ጋይስ ቲም ማለት ነው ማለት አትሌቲኮን ብደግፈው ዛሬ አትሌቲኮ ላይ እንደዚህ እስከ ዛሬው በጣም ይቅርታ። ከዚህ በኋላ አርሰናል ላይ መቋጠር መቼም የማላስበው ነገር። መቼም አረፌ እንቅልፌን ብተኛስ አረፌ ማለት ነው። በቃ የእንቅልፍ ሰዓቴን አባዝቼ ወይ ጭራሽ ከረፍት በኋላ ሌላ ታሪክ ብቻ። ይቅርታ እስከዛሬው ምን የሚያበሳጭ ነገር አለ? አመቱ መጀመሪያ አንድ ጆሮ፣ አመቱ መጨረሻ እጅ በጆሮ አውሬው ወያለው ውሃም ከልክሎ ምንም አድርጎ ቧንቧ ዘግቶም ቢሆን አሸንፎ ወጥቷል። እንኳን ደስ አላችሁ የው ያለው ደጋፊዎች ግን አይደረግም፣ አይደረግም እንደዚህ ሙቆ አዘጋጁ እንዴ! ለማንኛውም እንግዳ አይመጣል እንዴ? ዝናብ ሊሆን ይችላል ብርድ ሊሆን ይችላል። አዘጋጅ ወገን አርሰናል ምንድነው እያሳየ ነው ያለው እንዴ? አራት ለዜሮ በአውሮፓ ሻምፒዮንስ ሊግ ሶስተኛ ዙር ጨዋታ የዲያጎ ሲሞኔን አትሌቲኮ ማድሪድ ማሸነፍ ችሏል። ከሶስቱም ሶስቱንም ጨዋቶች በአውሮፓ ሻምፒዮንስ ሊግ በማሸነፍ ዘጠኝ ነጥቦችን በሚያዝ ከመሪዎች ተርታ መቀመጥ ችሏል። በሶስቱም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ምንም ግብ ያልተቆጠረበት ቡድን ሆኖ እንግዲህ ሪከርዳቸውን እያስቀጠሉ እየተመለከትናቸው እንገኛለን። ረበለው ሰከንዳፍ ለአትሌቲኮ ማሪዶች ቅዠት ነበረ ብለን መናገር እንችላለን። አርሰናል አራት ጎል ማስቆጠሩ ሳይሆን የሚገርመው አትሌቲኮ ማሪድ ላይ አራት ጎሎች መቆጠሩ ነው ብለን መናገር እንችላለን እና በጣም የሚገርም ፐርፎርማንስ ነበራቸው ከሰከንዳፍ በኋላ በተለይ የመጀመሪያውን ጎል በጋብሪኤል ማጋልዣ አማካኝነት 57ተኛው ደቂቃ ላይ ካስቆጠሩ በኋላ በጣም በጣም በሚገርም መልኩ የአትሌቲኮ ማሪድ ቅያሪዎች ኦርጋናይዝድ ሳይሆኑ እንግዲህ ያንን ክፍተት ተጠቅመው በላይ በላዩ ነበር በ13 ደቂቃዎች ውስጥ አራቱን ጎሎች ማስቆጠር የቻሉት። ስለዚህ ጨዋታ ከመምጣቴ በፊት በናና ቤት ከአንደኛ እስከ አስረኛ ለምታደረጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። በናና ቤት መጫወታችሁ እንዳትረሱ። እንግዲህ አርሰናል በዚህ ጨዋታ ላይ መነሳት ካለበት ሊነሳ ይገባል ብዬ የማስበው ጉዳይ ቪክቶር ዮከሬሽ ሁለቱን የአርሰናል ጎሎች ማስቆጠሩ ነው። ወደ ጎል መመለሱ በጣም መልካም የሚባል ነው። ከሰባት ጨዋታዎች በኋላ ነው ቪክቶር ዮከሬሽ ጎል ማስቆጠር የቻለው። የተጫዋቹም ስሜት የቡድኑም ስሜት በሱ ጎል ማስቆጠር ዙሪያ ምን ያህል የተለየ እንደነበረ ተመልክተን ነበር። ጋብሪኤል ማርቲኔሊም 64 ጎል ማስቆጠር የቻለች ተጫዋች ነበረ በጣም አስደናቂ የሆነ ጎል ነበር ያስመለከተን ብቻ በአርሰናል በኩል ከሰከንዳፍ በኋላ የተመለከትነው እንቅስቃሴ ለአትሌቲኮ ማድሪዶች በጣም በጣም ፈታኝ የሚባል ነበረ ብለን መናገር እንችላለን መድፈኞቹ አርሰናሎች በሚገርም ግስጋሴ ላይ ነው እየተመለከትናቸው የምንገኘው ስለዚህ ጨዋታ ምን ትላላችሁ ሀሳባችሁን ኮመንት ሰክሽን ላይ ካፍሉ ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እያደርጋችሁ ለሌሎች መረሳችሁ እንዳትረሱ ይመቻችሁ እናንተ አርሰናል ምን እየሰራ ነው ያለው መቀለጃ መቀለጃ ነው ያረጓቸው፣ ማለት ነው። የኔ ወንዳ ወንድ ቲም ማይ አርሰናል በቃ ዛሬ አኮራችሁ። ከረፍት በፊት እንዴት ደብሮኝ ነው። ብርጌት በሳምንት ሁለት ቀን ብዬ ማለት እንደ አርሰናል ጎል ደግሞ ማለት ነው። ብራችሁን በላይ በላይ መደረብ ከፈለጋችሁ፣ ቺክን ሮድን በዋሊያዊ በመጫወት ብቻ ብራችሁን እጥፍ ድርን ማድረግ ትችላላችሁ። ከፈለጋችሁ ቶተናም ላይ ያለችሁ ቢሆን ዶሮ ቢሆን እያመጣችሁ በማዘለል ብራችሁን ጥድርብ አርጉ። ዳይ ወደ ዋሊያ ቤት ወጣ በል ወደዚህ አተ ምረታች ቪክተሪው ኪሪሽ አሁን ታያዋለ። ዛሬ ከሱ ከሱ ከሱ በላይ እኛ ደስተኛ ነን። የዛሬው ውጤት፣ የዛሬው ማኖፍ ዘማች፣ ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለ ቪክተር ጋይስ ባለፈው ተደጋጋሚ ጊዜ በላይብም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የህያጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒሳጌን ሴት ፒሳጌን ኦሌ ኦሌ፣ ይታያል እያሳየነው፣ አለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል እና እንቀጠቀጣሃለን ገና። ሀገር ውስጥም ከውጭም ያላችሁ ማለት ነው ተፈሩናላችሁ ገና እንቀጠቀጣለህ ገና። ባትማንን እና ቤንን አያቸው ከኋላ ደጀን፣ ከፊት ደጀን። ትንደበደባለ በሁለቱም በይፋ ማንዬ፣ በይፋ ይቅርታ ጠይቄ አለሁ። በይፋ ይቅርታ ጠይቄ አለሁ። ጋብሪኤል ቴዎዶሮ፣ ማርቲኔሊ ይቅር በለይ ለእስከዛሬው ብራዘር ይቅር በላይ፣ ሁልህም እየገባ ይቅር በለን በል። ምን አይነት ፐርፎርማንስ ነው እመኑኝ። ቁልፉን ነገር አግኝቶታል። ጋብርኤል ማርቲኔሊ መልሰን አግኝተነዋል፣ አግኝተነዋል ቤተሰብ። አዎ ቦይለሪን ሽጬ ጎይኬሬሽን ገዛው ለዛሬ እንዲሆነ ይኸው እንዳገባው። እንዲህ ነን እኛ። እሺ እንዲህ ነን። አንተ ቁጠር፣ ሴት ፒስ አገቡ የዋንጫ ቡድን ቁጠር። የእኔ አጥቂ ሲፈልግ በጨዋታ ሲፈልግ በኮርና ያገባል። አንተ ቁጠር ምናምን አባ ልታመጣ ነው አንተ በሞቅ ጣት በክ ምን አባ ልታመጣ ነው አንተ፣ ደግሞ ተፋታኝ አንተ ተፋታኝ፣ እኔ ድጋሚ መንገድ ላይ እንዳላገኘክ። ወይኔ እንዲህ ነው የምንችለው፣ ወይኔ እንዲህ ነው የምንችለው። ይብላኝልሽ እረፍት ሰዓት ዜሮ ለዜሮ ነው ብለሽ የተኛሽ

አርቴታ ጆሮ ስገባ ዋጋውን ተሰጦት ወጣ። ዛሬም አትሌቲኮ ያንኑ ነው የደገመው፣ አስደግፎ ጥጉን አራት ጎሎችን በሚገርም ሁኔታ ማለት ነው። እያሳሳክ ብለው ጨዋታ ተጀምሯል። በነገራችን አርሰናል ቤት ፕሪሚየር ሊጉ ምንም አንፈልግም ከቻምፒዮንስ ሊግ ውጭ። ማርቲኔሊ እና ዮኬሬስ በቀጥ ለቀጥ በእግራቸው የተናገሩት ንግግር ነው። ቻምፒዮንስ ሊግ ላይ ብቻ አሳትፉንኛ፣ ሌላው ላይ ሌሎቹ ጨነቆ ምንድን ነው ማጋሌሽ። ቆይ ምንድን ነው የጀመርኩ አየር ላይ በርገር ትገምታለ እንዴ? እንደዚህ አይነት ነገር ተዋልተባልከም እንዳል ሶ ኬትም አንተ ሙሉ ሙሉ ሙሉ እንትን ሜዳ ጭንቅላት ላይ ትገባለህ። እንደ ኮምፓኒ ገና ለገና በቃ ሪቴር አደረገ ስንል ሌላ ትመጣለህ። ኬትም ተመቶ ጭንቅላቱ ላይ ኖርፍ የሚለው ያራዳልች ምንድን ነው? አንተ ሰው ነው ምንድን ነው ያራዳልች። ግራም ያጋባ ሰው ደግሞ ቢኖር ነገሩ ተከላካይ በቃ አንዱ ኳሊቲው የቆሙ ኳሶችን ማስቆጠር ነው። በሚገባ ደግሞ እያየን አርሰናል መሮታል። ያራዳልች እኔ እንጃ ዘንድሮ ያለባቸውን ዋንጫዎች ሁሉ እኔ እንጃ ሚካኤል አርቴታ ሊቀልድ የመጣ አይመስለኝም። ሰምቻለሁ ትልቅ እየሻጣ እንደገጥ አርሰናል ለማንኛውም ቼርኮፕሊንክ ፕሊንክ እያደረጋችሁ የፕላስ ምልክቷ እናንተና ታሳብ አስተያየት ኮሜንት ላይ ይመቻችሁ። እንደ እኔ ፌስጂን ለማየት ያመሻችሁ ቢስሚላ ምን አይነት አርሰናል ነው እያየናለን? ጎበዝ ይህን አመት የተለየ አርሰናል አትሌቲቆ ማለት ነው በሜዳ ውስጥ አራት ለጀሮ ማሸነፍ ችሏል። በሻምፒዮንስ ሊግ እንግዲህ ሶስቱንም ድል ማድረግ ችሏል። በነገራችን ላይ ቪዲዮውን ኮፒ ሊንክ ሪፖርት ላይ ማድረግ እንዳይረሳ። የአርሰናል ደጋፊዎች በመጀመሪያ እንኳን ደስ ያላችሁ። የኮሬሽን ግብ አስቆጥሯል ዛሬ ለማሸነፍ ሆነ ዋንኛው ማጋሪሽ ነው ብዬ ነው ማስበው፣ ምክንያቱም ያን ያ ሲቆጠር ነው ሁሉ ነገር የተከፈተው አርሰናል ሲያገባ አትሌቲኮዎች ለማጥቃት ምናም ክፍት ይሆናልና ምቾ ተፈጠረላቸው። ሊሱስኪሊ ደግሞ ምን አይነት አሲስት ነው ያደርገው አይታችሁታል? ኢንቨርት አድርጎ ነው። በእርግጥ ድፍረቱ የሚገርም ነበረ። አሁን አማራጮች አሉት። በቃ እርቴታ ደስ የሚል በፊት እኮ እድል አይሰጥም ምናምን ይባል ነበር። አለ አርቴታ ስለሚቸግረው ነው አማራጭ የለውም ነበርና ነው። አሁን ግን አለው አማራጭ፣ ይኸው እንዴት እንደሚያደርግ ይሄ ስስታም ሆኖ አይደለም ሰዎች፣ ወይ አለማሰልፍ ፈልጎ አይደለም፣ እድሉ ስላልነበረው ነው። ያ እድል የሚሰጥ አልነበረም። አሁን ግን ይኸው ቻንስ አገኘ፣ ያሰልፋል። እየቃየር አስገባቸዋል፣ ልጆቹን ይቆጥባል። ምክንያቱም እስኳሉ አሪፍ ነው ዛሬ እንግዲህ ከማሸነፍም በዘለለ ይህ ክሪስ ግብ አስቆጠረ፣ ትንሽ ሀትሪክ ቢሰራል፣ ለእሱም አሪፍ ነው ብዬ አስባለሁ። የእሱ ጎላ ለመግባት ያሳስባችሁ ብዬ አስባለሁ። ያርሰናል ብዙ አልተቸገራችሁም እና ግን ወሳኝ ሶስት ነጥብ ነው። ትላልቅ ቡድኖችን እያመጣ አርሰናል ትንሽ ማድረግ ጀምሯል። በአርቴታ ጊዜ መጨረሻውን ያው ላያሳምረው እንጂ ጅማሩ አሪፍ ነው። አምናም እንደዚህ ነው፣ ሶስቱም ጨዋታ ክሊሺት ነበረው። አሁንም ሶስቱንም ጨዋታ ክሊሺት ነው፣ ሶስቱንም አሸንፏል። የእንግሊዝ ቡድኖች ሁሉም ማሸነፍ ችሏል ማለት ነው። በዚህ ሳምንት ሲቲም አሸንፏል፣ ኒውካስትልም አሸንፏል። የአርሰናል ደጋፊዎች ግን በድጋሚ እንኳን ደስ ያላችሁ። በጫዋታ የሚሰማቸውን ኮመንት ላይ አስቀምጡ። ቪዲዮ ክትመቻችሁ ኮፒ ሊንክ ሪፖርት ማድረግ ለውጥ ለሀያ መጣው ለሀያ መጣው ለሀያ ማን መጣው? ለ የአውሮፓ ሀያሉ ክለብ፣ የአውሮፓ አስፈሪውን ቡድን አየሁ አይደለ? አስፈሪውን ቡድን ሀራም ፉትቦል ይጮታል ብለህ የእኔን ቡድን አንተ ትጠረጥራለህ? የእኔን ቡድን እንደ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረህ የእግር ኳስ አዎ ያስተማረህን ቡድን፣ ስለ ሀራም ፉትቦል ከሀራም ቡድን ጋር ሊጮት ነው ብለህ ታወራለህ? ስለ እኔ ቡድን አያው አይደለም። አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ቻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት። አያይ፣ ምን አይነት የሚያምር ቡድን ያለኝ ምን አይነት ቡድን ያለኝ። አንተ አሁን አንተ ከኔ ጋር ታውራል። የመጨረሻ ቆሻሻ፣ ቆሻሻ ሰው ነህ። አኮራሽኝ፣ አኮራሽኝ፣ አርስዬ፣ አኮራሽኝ፣ አኮራሽኝ። ስንቱን ቋጣሪ እንቅልፍ እንደነሳ በታቂ። ይሄ ጎል ሲገባ መቼ ቁልጭ ቁልጭ ቁልጭ ቁልጭ አላችሁ አይደለ? ደናደ በቃ አሁን እግርን ትታጠባለ እ ጥቅልል ብለ ሆድዬ ባሰ ተኛ። ደና ደናደ ደና ደ ቁጥር ሁለት ቪዲዮ መጣው። ሼር ኮፕኒን ጋር አድርስልኝ፣ ጀሞ ይመቻችሁ። ሀራም ፉትቦል ምናምን ትላለን፣ ሀራሙ ለነሱ ነው። አራት አራት ማ ማርቲኔሊ ቴሪዮን ሪዮን ይሆንባችኋል። ቻምፒየንስ ሊግ ነው ብዬ እየተናገርኩኝ ነው ያገባው። ታዳያን ዮከሬዝ ሁለት ያገባል። አሁን አሸንፈንም የሆነ ነገር ክፉ ነገር ማለት አለብኝ ብለህ ስለምታስብ ዮከሬዝ አላገባም ምናምን ትል ነበር። አሁን ምን ልትል ነው? ሲጀመር እንድትተኛ ነግሬህ ነበር ወይ አይደል? ማን ፈቀደልህ እንዳተኛ? ተኛ ተብለህ አይደል? ማን ሲቲ እሑድም አሸነፈ፣ ዛሬም አሸነፈ አርሰናል እሁድ ማሸነፈ ዛሬ ማሸነፈ። ሊቨርፑልና ቶተናም ምናልባት ሊያሸንፉ ይችላሉ ነገ። አንተ የእሁዱን አሙቀህ ተደሰት። ገባ የእሁዱን አሙቀው። ምናልባት ወር ሊቀጥል ይችላል። አናቅም አናቅም። ሁኔታውን ሁኔታውን አናቅም። ገባሽ። አ ሲቲ ደግሞ በሌላ ቪዲዮ ነው የሚወራው። ብቻ አራት ማ ምን ልትሉ ነው ሻው ስፔስ ሰጡና ሴት ፒስ ምናምን ምናምን ምትለው ከማለት ወግ ምን ያህል ነው የምትፈሩንሽ? ፈታችሁ አስር ተጫዋች ቦክስ ውስጥ ምናምን ካስገባችሁ ሴት ፒስ ይከፈትልሃል። ከዛላ እችላለሁ ምናምን ብለ ስትከፍት ትደረጋለ ማለት የፉ የፉ ይሰጣ ገባል። ፉላም እኮ ይገረመኝ አንድ ገብቶበትም ሁለት እንዳይገባበት እየተከላከለ ነበር። ዚሮ ሾቶን ታርጌት ገባል። ፉላም ላይ ያራመድበት እነዚህ ራሱ ማግባት እፈልጋለን ብለ ለማግባት ከሞከርክ ትጋያለን ገባር ሌላ እንዳይጨመርብኝ ልከላከል ነው። ሰው ነው ለዜሮ ዜሮ የሚጮት እኛ አይደለንም። ዜሮ ዜሮ የሚጮት ሰው ነው ለዜሮ ዜሮ የሚጮት ዊ አር ዘ ገነርስ እንችላለን። ምን አይነት አርሰናል ምን አይነት ምን አይነት አትሌቲኮ ላይ አራት ያሳያል፣ አስተምራል ድረስ ላይ አራት ማግባት ማለት

እንዴት ነው እንከን የማይገኝለት እንዴ? እንዴት ነው እንደዚህ አይነት ጥቅጥቅ ያለ ደፌንት? እኔ እኮ ግራ እየገባኝ ነው። ወንታ ወንታ ግታይ መጣብት ወይ አይገባበት